በድሬዳዋ ከተማ የማርያም ሰፈር አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ትምህርቷን እየተከታተለች የምትገኘው የ12ተኛ ክፍል ተማሪዋ ግድላዊ ደጀነ በመምህራን ከሚሰጣት ድጋፍ በተጨማሪ ለጥናት በቂ ጊዜ በመስጠት ለዘንድሮ ብሔራዊ ፈተና አስፈላጊውን ዝግጅት እያደረገች መሆኑን ትገልጻለች። በጣም እያጠናው ነው። ይበልጥ ደግሞ ጥያቄዎችን እየሰራው ነው። ጥያቄዎችን እየሰራው ነው ተቆጠሩ አሁን የከሰዓት ፈረቃ ከሆንን ጠዋት መተን እንማራለን፣ እናም ያልገባንን ነገር እንጠይቃቸዋለን። በአስተዳደሩ በሌሎች ትምህርት ቤቶች የሚገኙ ተማሪዎችም ሙሉ ትኩረታቸውን ትምህርታቸው ላይ በማድረግ አመርቂ ውጤት ለማስመዝገብ የሚያስችል ዝግጅት እያደረጉ ይገኛሉ። ለኢንትራንስ ከክረምት ጀምሮ የተለያዩ ጥያቄዎችን እየሰራው ኮንሴፕቶችን እያነበብኩ እየተዘጋጀው ነው ያለውት። ትምህርት ቤታችን በዚህ ረገድ ቅዳሜ ቅዳሜ የተለየ ለ12ተኛ ክፍሎች የኢንትራንስ ማዘጋጃ ፕሮግራም አዘጋጅቶ እያሰጠን ይገኛል። በእሱም ላይ ጠንክረን እየተሳተፍን ነው። እንደ12ተኛ ክፍል ተማሪነቴ በትምህርት ቤቴም በግሌም የተለያዩ ዝግጅቶችን እያረኩኝ ነው። ለምሳሌ በትምህርት ቤታችን ውስጥ የማጠናከሪያ ትምህርት ይሰጠናል። በየሳምንቱ ቅዳሜ ቅዳሜ የማጠናከሪያ ትምህርቶችን እንወስዳለን። በግል ደግሞ ቴክስት ቡኮቻችን እናጠናለን፣ አጋዥ መጽሐፎችን እንዲሁም የኢንትራንስ ጥያቄዎችን እንሰራለን። ሲያስጠኑንም ሆነ የቅዳሜ ጥናት ፕሮግራሙ ላይ ቢሆንም ኖርማል የትምህርቱ ላይም ቢሆን ኢንትራንስ ላይ እንዴት ጥያቄ ሊወጣ ይችላል ብለው ስለሆነ የሚያስተምሩን እነሱም በተቻላቸው አቅም እየረዱን ይገኛሉ። ጠንክረው ቢያጠኑ ይበልጥ ደግሞ ጥያቄ ቢሰሩ አሁን ስለቀረበ ጥያቄ ቢሰሩ ጥሩ ውጤት ያመጣል ብዬ አስባለሁ። ጥሩ ነገር ከፈለግን ለዛ ነገር በጣም ዴዲኬት ሆነን ሰዓት መስጠት ይኖርብናል። ከእንቅልፋችንም ልንቀንስ ሆን ይችላል። ሌላም ሌላም ጨዋታዎችን ልንተሆን ይችላለን። መዝናኛዎችን ልንተሆን ይችላለን። ክፍተቶችን በመለየትና ቀጣይነት ያለው ድጋፍ በመስጠት የተማሪዎች ውጤት ለማሻሻል በቁርጠኝነት እየሰሩ መሆኑን የሚገልጹት መምህራን በቅርብ ጊዜ ወዲህ የተሰሩ ስራዎችም በተማሪዎች ውጤትና ስነምግባር ላይ መሻሻል እንዲታይ ማስቻሉን አንስቷል። ስፔሻል ቅዳሜ ላይ ደግሞ ትኩረት አድርገው ይሄ ከሰኞ እስከ አርብ ከሚሰጠው በተጨማሪ ጥያቄዎችን እያሰሩ ተጨማሪ ነገሮችን ፈርዘር ልጆችን ለማዘጋጀት ጥረት እየተደረገ ነው። ያለ ሞዴል ፈተናዎችንም እየሰጠ ነው። ቲቶሪያል ደግሞ እገዛ፣ በፈረቃ ሽፍት የቲቶሪያል ትምህርት እየሰጠናቸው ነው። የተለያዩ ዓመታት ጥያቄዎችን እየሰራንላቸው እንገኛለን ማለት ነው። እያንዳንዱ ዲቴል የውሏቸው ምን ይመስላል የሚለውን ነገር ከቤተሰብ ጋር ያለ ኮንታክት ብዙ አልነበረም። በኋላ ላይ ግን ምንድነው የሆነው ቤተሰብን ቀጥታ እንደዚህ ስፔሻ እንደዚህ ስፔሻ ክትትል የሚያስፈልጋቸው ልጆች አካዳሚ ደከም የሚል ልጆችን ቤተሰቦቻቸውን አግኝተን የማናገር ስራ ከዛ በኋላ ደግሞ የተለየ ትኩረት መምህራንም ደግሞ ለነሱ በተለየ መንገድ እገዛ እንዲያደርጉ አመቻችተናል። የድሬዳዋ አስተዳደር ትምህርት ቢሮ ኃላፊ ሱልጣን አልይ ቀደም ሲል በአስተዳደሩ የነበሩ የትምህርት አመራር ክፍተቶችን በመቅረፍና ባለድርሻ አካላትን ባሳተፈ መልኩ ተማሪዎችን ለማብቃት የተሰሩ ስራዎች ውጤት አስገኝቷል ብለዋል። የትምህርት አመራሩና መምህራኑ ተቀራርበው ያሉትን ችግሮች እንዲፈቱ የማድረግ ስራዎች በመሰራታቸው አምና በተወሰነ ደረጃ አጥጋቢ ባይሆን የውጤት መሻሻሎች ታይተዋል። ያንን መሻሻሎች መሰረት በማድረግ በ2017 በተሻለ ስራዎችን ለመስራት አቅደም በተንቀሳቀስ ነው። መሰረት ዘንድሮም መምህራኖቻችን ሙሉ ሰዓት ትምህርት ቤት ላይ እንዲቆዩ ሙሉ ሰዓት ትምህርት ቤት ላይ እንዲቆዩ ብቻም ሳይሆን በቆይታቸው ደግሞ መስራት የሚገባቸውን ስራዎች አቅደው እንዲሰሩ በጣም ቀጣይነት ያለው የቲቶር ፕሮግራም በመዘርጋት ተማሪን የማብቃት ስራ በመስራት ላይ ነው የምንገኘው። በአስተዳደሩ በገጠርና ከተማ የሚገኙ ትምህርት ቤቶችን ባሳተፈ መልኩ እየተካሄደ የሚገኘው የተማሪዎች ጥያቄ እና መልስም በትምህርት ቤቶች መካከል የፉክክር መንፈስ እንዲጎለበት በማድረግ የተማሪዎች ውጤት እንዲጎለበት እያገዘ ይገኛል። ይህ በመኖሩ በሁሉም ትምህርት ቤቶች ትምህርት ተጀምሮ የመጀመሪያ ሁለተኛ ምዕራፍ ከደረሱ በኋላ የጥያቄና መልስ ውድድሩን በየትምህርት ቤቶቻቸው ጀምረው ሰፊ ንቅናቄ ነበር ሲፈጠር የነበረው፣ በከተማ ትምህርት ቤቶችም በገጠር ትምህርት ቤቶችም። ይህ እንግዲህ በተማሪዎች መካከል የውድድር መንፈስ ይፈጥራል። በመደበኛው ክፍለ ጊዜ ብቻም ሳይሆን ከመደበኛ ውጪም ለትምህርቱ ትኩረት ሰጥተው እንዲያጠኑ እንዲያውቁ፣ ደብተራቸው መጽሐፋቸውን እንዲያገላብጡ ሰፊ እድልና አስገዳጅ ሁኔታ ሆኖ ነው የተገኘው ለመምህራኖቻችንም በዛው ልክ